ያላችሁበት ይብዛ የተከበራችሁ ተመልካቾቻችን፣ ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን ዐውደ ወራዙት ይሰኛል። በዛሬው መርሃ ግብራችን በባለፈው ሳምንት ክፍል አንድን ይዘን ላችሁ የቀረብነውን ሀሳብ በዛሬ ዕለት ክፍል ሁለትን የምንቋጭበት ሰዓት ላይ ደርሰናል። በክፍል አንድ ወጣትነትና ንባብ ምን ይመስላል የሚለውን ለማንሳት ሞክረናል። በዛሬው ዕለት ደግሞ ሰፋ ያለ ውይይት ንባብና ወጣትነትን በደንብ እንዴት አድርገን እናያለን፣ ከመምህራችን ጋር ያለፈውን ሳምንት ሀሳብ እናስቀጥላለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አባባልም አለን እኮ ከነባብ ጋር የተያያዛንን ማንበብ ሙሉ ሰው ያደርጋል። እንዲሁም ደግሞ በቃል ያለ ይረሳል፣ በወረቀት ያለ ይወረሳልም የሚባል አባባል አለና እንደው ወጣቱ ማንበብን ብቻ ሳይሆን ቅድም እንዳነሳ አንተም የተሰጠህን ብቻ ስለቀረበ ብቻ መመገብ ሳይሆን መርጦ መመገብም የባለቤትነት ጉዳይ ነው እና እንደው ምን አይነት መጽሐፍት ነው ወጣቱ ቢያነብል ሊጠቀምበት የሚችለው? ዘውግን መሰረታዊ ነገር ነው። መስመር እንዳንስት እንበብን ብለን ብዙዎች ንባብ እኮ ነው እከሌን ያሳበደው የሚባል አባባልም አለ። የት ይደርሳሉ ምንላቸው ሰዎች በንባብ ብቻ ራሳቸውን ያጡ የምናውቃቸው ሰዎች አሉ እና ከዘውግ እንኳን አንጻር በምን አይነት መንገድ ሊመጥነን ለእኛ በእኛ ልክ የሚሆን ነገር ማግኘት የምንችለው በምን አይነት ዙሪያ ያሉ መጽሐፍቶችን ብናነብ ነው። በተለይ እንደ ኦርቶዶክሳዊ ወጣት በጣም ጥሩ ጥያቄ ነው ያነሳሽው። በእውነት በጣም የሚገርም ነው። ልክ ነው። አሁን ታይትል መጥቷል። ለምሳሌ ፒኤችዲ ዶክተሮች አሉ። ሌላም ሌላም ነገር እና እንደነግጣለን አንዳንድ ጊዜ ኢዘኔም ኦፍ ታይትል ወይንም ደግሞ ሊቅ ናቸው ብለን የምንላቸው በንባብ እጅግ እንትን ያሉ ነገር ግን አሁን ንባብ ሙሉ ሰው ያደርጋል ያልሽውም ነገር ማለት ነው። ሪሊ ነው ያ ብቻ አይደለም ነው። መጀመሪያ ኦርቶዶክሳዊ የሆነ ሪዩት ዓለም አለን ወይ ነው። እይታችን እይታችን በዛ መቃኘት አለበት። ይህ በጣም በጣም መሰረታዊ ነገር ነው እውነት ለመናገር እንዴ በሊቅነትማ አሪዎስ እኮ ሊቅ ነው አይደለም እንዴ ንስጥሮስ እኮ ፓትርያርክ ነው አደለ እንዴ ግን የዛ ጉዳይ አይደለም ነው አሁን እኛ ጋር አንድ ሀሳብ አንድ የያዝነው ነገር አለ ምን መሰለሽ በቃ የተማረ ሁሉ አዋቂ ነው የሚል ደግሞ ያነበበ ሁሉ አዋቂ ነው የሚል ከፍ ያለ ቦታ እንሰጠዋለን ጥሩ ነው እሱ መጥፎ አይደለም። ግን ምንድን ያነበበው ነው እንዴት ነው ያየው ነው ጉዳዩ እውነት ለመናገር እንጂ የሰውን ኢንቴሌክቹዋሊ ማድረግ አይደለም። በአይምሮ ከፍ የማድረግ አካዳሚክ የመሆን ጉዳይ አይደለም። ብዙም ደግሞ የተማረው በምን መልኩ ነው ነው እንዴት ነው ያየው እነ መሰረት ለአብ የሚባሉ አሉ። በእኛ ቤተ ክርስቲያንም ተምረዋል። ኦፍኮርስ እንደ ድጓ ተምረው እኮ ድጓን የሚያክል ነገር ተምረው ታድሶ ሊሆን ይችላል አዘይንዶም ዘደ መናፍቅ ሊሆን ይችላል። ኑፋቄ ትምህርት ስቲል አሁንም አሉ። ያ ጉዳይ አይደለም። ትምህርት ሪሊ ያበቃል። ግን በየትኛው መንገድ ነው ኦርቶዶክሳዊ ወርልል ቪው ነው ወይ? ያለው መሰረታዊ ጥያቄ ይሄ ነው። እውነት ለመናገር አሪዮዘጎ ኮስሞሎጂካል ኤረር ነው ስለ ተፈጥሮ ያለው ምልከታው ነው። አዛ እንደ ዘ ቴዎሎጂካል ሆነ ስነ መለኮት ሆነና ኑፋቄ ሆነ ማለት ነው። ንስጥሮስም እንደዚሁ ሌሎችም አሉ። ስለዚህ አሁን ክርስቲያኖች እጅግ መጠንቀቅ ያለባቸው ነገር የኦርቶዶክስ ብሌን ነው ወይ? መነጽራችን ኦርቶዶክሳዊ ነው ወይ? አሁን እኛ የቤተ ክርስቲያን አባል ነን። መጀመሪያ ቤተ ክርስቲያን የምትለውን መስማት መቻል አለብን፣ መስማት መቻል አለብን። ለዚህ ሌክትሜት መሆን መቻል አለብን። የትኛውንም በዓለማዊ እውቀት ልንሆን እንችላለን፣ ትሁት ልንሆን ይገባል። ምክንያቱም ወራሽ የሆነችዋ ተጠያቂ የሆነችዋ ቤተክርስቲያን ናት፣ እናት ቅድስት ቤተክርስቲያን እሷ ልትደመጥ ይገባል። እሷ ልታነበው ይገባል። እሷ ልትተረጉመው ይገባል። ያ እኛ አንድ ያለን ኃላፊነት ወይንም ስልጣን የመስማት ነው። የመስማት ነው። ከሰማን በኋላ ያንን ነው አሁን እየመለስን እየመለስን ልክ እንስሳቶች ምግብ ከበሉ በኋላ እንደሚያመነዥጉት ማለት ነው ያንን ማብሰልሰል የሚመጣው ማለት ነው። ያንን የመተርጎም የማንበብ የመተርጎም ስልጣን ያላት ቅድስት ቤተ ክርስቲያን ናት። ለምን ቃላቱን ሁሉ መጽሐፍቱን የሰጠችን እሷ ስለሆነች ማለት ነው በእሷ ስር ሆነን ያንን ምክንያቱም መጽሐፍቱ ባለቤቱ አሳ ስለሆነች የመተርጎም ኃላፊነት የእሷ ነው የሚሆነው እንጂ ልክ አብረሆት ላይብረሪ ሄደን ከሸልፍ ላይ መዘን የምናነባው አይደለም ቅዱሳን መጽሐፍ አይደለም አደለም ያንን የሰማ ኮሚኒቲ አለ ዘ ቸርች ቤተ ክርስቲያን ማለት ነው ስለዚህ ቤተ ክርስቲያን ናት ልትተረጉምልን ልታስተምረን የሚገባው ስለዚህ እኛ ክርስቲያኖች መጽሐፍትን እንደፈለግን እንደ ሌላው ሃይማኖት የምንተረጉመው የምናነበው አይደለም ልንሰማ የተተረጉበው ልናዳምጥ ይገባል ማለት ነው ከዛ በኋላ ነው እያደገ እያደገ የሚሄደው ማለት ነው። ሰው አዳጊ ፍጡር ስለሆነ ወደ ቅድስና እያደገ ይሄዳል ማለት ነው እንጂ እንደው የሚያነብ ሁሉ አይደለም፣ አይደለም። የኳንቲቲ ጉዳይም አይደለም፣ በነገራችን ላይ በማብዛትም አይደለም። እንዴ ወዳሴ ማርያም ትንሽ ናት እኮ ግን ኮንክሪት ኮንክሪት መች ተረዳ ነው? አሁን ዘ ሰማያት መች ተረዳ ነው? በጣም በጣም አጭር ነው ግን በጣም ሾርት ኤንድ በጣም ክሪቲካል የማብዛትም የጉዳይ አይደለም ነው የመዳን ጉዳይ ነው። ያን ሪሊ አንደርስታንድ ልቡን አግኝተነዋል ወይ? ያነው ኦርቶዶክሳዊነት መልካም መምህር ምናልባት ከንባብ ጋር ከተያያዘ ብዙዎቻችን አሁን ላይ የማንበብ ልምዳችን በጣም ከመገታቱ የተነሳ እንደው በጣም የምንጠቀመው ወጣቱ አሁን የሶሻል ሚዲያው ተጽዕኖ ፈጥሯል። ሶሻል ሚዲያ ላይ የምናየው ትንሽ ረዘም ያለ ጽሑፍ እንኳን ቢሆን ምናልባት የመጀመሪያውን ታይትልና መጨረሻው ላይ ነው የምንሄደው እንጂ መሀል ላይ ያለውን አተታው ላይ ትኩረት አናደርግበትም። ምናልባት ሶሻል ሚዲያ መምጣቱ ይሄ የማህበራዊ ሚዲያን መጠቀማችን በራሱ ለንባብ ትልቅ ተጽዕኖ እንዳለው ግልጽ ነው። እንደው ንባብና ሶሻል ሚዲያ ሁለቱ የተቃረኑ ወይም ደግሞ ሊጻረሩ የሚችሉ ሐሳብ ናቸው ወይ? ይህን ያክል ሊያራርቀን የቻለው ስለምንድን ነው? ሶሻል ሚዲያ በጣም ሰፊ ነው። በነገራችን ላይ እያንዳንዱ ጥያቄ ራሱን የቻለ ሰፊ ሰፊ ነው፣ በጣም በጣም ጥልቅ ነው። ግን እንደው ባጭሩ ሶሻል ሚዲያ ዘመን ላይ ነን፣ አሁን ያለ ነው። ስለዚህ ሰው ብዙ ነገር ቶሎ ካቻፕ ማድረግ ይፈልጋል። ለምሳሌ ቲክቶክ አለ፣ ቴሌግራም፣ ፌስቡክ፣ ኢንስታግራም፣ ሌሎችም ሚዲያ ፕላትፎርም ማለት ነው። አሁን እየተተካ ያለ ነገር ይመስላል። በተለይ የአጥቢያ ቤተ ክርስቲያን ሀሳብ አጥቢያችን ቅርብ ሆኖ ሳለ በቃ አሁንማ ቅዳሴም እራሱ ላይቭ እየሆነ ነው አደለም። በጣም በጣም በጣም ልንናገርለት ልንጨውለት ይገባል። ላይቭ በመከታተል ወይንም ደግሞ ቨርቹዋል ፕሪችንጎች መተዋል አይደለም። ቨርቹዋሊ ያስተምራል። ስለዚህ ሰውየው ቃል እግዚአብሔር ይሰማል። ሳታስፋይድ ይሆናል። በቃ ቤተክርስቲያንን ባይሄድ ያንን ነገር ኤለመንት አግኝቻለሁ ብሎ ያስባል። ይሄ በጣም አደጋ ነው። በጣም አደጋ ነው። ኖ እንደዚህ አይደለም ኦርቶዶክስ አይነት ኦርቶዶክሳዊነት ገና ከጥምቀት ከአጥቢያ ቤተ ክርስቲያን ይጀምራል አይደል እንዲ መግቢያ ተጠምቀን ክርስትናውን ይዘን ከአብራ ከመንፈስ ቅዱስ ተወልደን እምናደግነን የአጥቢያ ቤተ ክርስቲያን እኮ አጥቢያችን ቅርብ ሆኖ የመሳለም እንኳን አሁን እንትን እያጣን ነው እውነት ለመናገር እንዲ እሁድ እኮ አሁን ክርስቲያኖች በሚሰበሰቡበት እሁድ እንኳን እኮ ሄደን እናስቀድሳለን ጥያቄ ነው በጣም የሆነ የመተካት ቴንደንሲ እየመጣ ነው ይህ በጣም በጣም በጣም ቻሌንጅ በጣም ቻሌንጅ እየለየን ነው። ከዛ ህብረት አደለም ኦርቶዶክስ እንዲህ አደለም። የሚሳተፉት ነው ምስጢራትን የሚካፈሉት ነው እንጂ የሆነ የዲቤት ጉዳይ አድርገውታል። አሁን ቲክቶክ በተለይ የሆነ እንትን ይመጣል፣ መከራከር የሆነ ይከፈታል። የሆነ ፋሚሊ አለ አደለም፣ አዳድ ይደራረጋሉ። እንደዚህ አይነት ነገር የሆነ መጥቷል። ቀዳሚ ምሽት ምናልባት ሊያድሩ ይችላሉ፣ እሁድ ሊሄድ ነው ቅዳሴ እና ኖ፣ እንደዚህ አይደለም። በጣም ልንነቃ ይገባል። እሱ ቦታ አለው። ሚዲያውን በእርግጥ እንደ አንድ ሚሽን ፐርፐዝ ልንጠቀምበት ይገባል። ይህ ምንም ጥያቄ የለው፣ ግን አግባብነት ስቲል ባለው ማለት ነው፣ ባለው ማለት ነው። መሬት ላይ ነው። ክርስትና ኦፍ ላይፍ ነው የህይወታችን አንድ አካል ነው። ክርስትና ምሥጢራትን በመካፈል ቅዱስ ቁርባን፣ ንስሐ በመግባት ነው እንጂ ፎሎር የማብዛት ጉዳይ ወይ ደግሞ ሌላ ሌላ ነገር አይደለም፣ መሆንም የለበትም። በተለይ አሁን አጭር ነገር ነው የምንፈልገው፣ አጭር ነገር ነው ማየት ነው የምንፈልገው። ረዘም ያለ ነገር እንኳን አናነብም። ያን ያህል ደግሞ ክሪቲካል የሆነ ጠለቅ ያለ ዲፕ የሆነ ነገርም አንጠብቅም። ጠንከር ያለ ነገር ሰው ከፈለገ ወደ መጽሐፍት ነው የሚሄደው፣ መጽሐፍትን ወደ ማንበብ ነው የሚሄደው። ያ ቴንደንሲው እየጠፋብን መጥተዋል። አሁንማ እነ ቻት ጂፒቲ መጥተዋል። ኖሞር መምህራን መምህራን አያስፈልጉም አይደል? በጣም ቻሌንጅ ሆኗል። ሪሊ ነው ቴዎሎጂ ይሄን ጋፕ ይሞላዋል፣ ይሞላዋል። ምን አይነት ሶሳይቲ ነው ክሬት ማድረግ የምንፈልገው? የተገነባ የተገነባ ወጣቱ ሪሊ አስቀድሞ አንደርስታንድ ያደረገ የተገነዘበ፣ ቅድስት ቤተ ክርስቲያን ኦርቶዶክሳዊነት ከሚስጥራት መካፈል ህብረታዊ መሆኑን በደንብ የተገነዘበ መሆን አለበት። ከዛ በኋላ ሚዲያውን ቢጠቀመው ለአገልግሎት ለመቀደስ ይሆናል ማለት ነው። ስለዚህ በዚህ መልኩ ነው። በታሰለ በጣም ሰፊ ነው። ራሱን የቻለ አንድ ሌላ ፖድካስት የሚያሰራ ነው ግን ዋናው ነገር ዳይሬክት መደረግ ያለብን ወደዚህ ነው፣ ወደዚህ ህብረት የመቀላቀል ጉዳይ እንጂ የሆነ አንድ ሰውን ሊቅ የማድረግ ጉዳይ አይደለም። እውነት ለመናገር ህይወት ነው። እናቶቻችን እኮ ምናልባት ቃለ እግዚአብሔር ጥቅስ ላይ ጠቅሱልን ይችላሉ፣ ግን ደግሞ ኪዳን ያደርሳሉ። የሚገርም ነው። አያቋርጥ ኪዳን አድረስ የትም ድረስ ነው፣ ኪዳን ያደርሳሉ ዝን ፍ አይሉ ቅዳሴውስ በሚችሉት ያደርጋሉ። ይሄኛው ህብረት ይሄ ኤለመንት መጥፋት የለበት። ይሄ ከጠፋ ሪሊ አደጋ ላይ ኖሚናል ክርስቲያኖች ነበር ነገራችን በስም ክርስቲያኖች ነ ነገር ግን ኮምፕሊትሊ ሴኩላር አለማዊ ነው። ስለዚህ ክርስቲያኖች ኦርቶዶክስ ወጣቶች ደንብ በደንብ የኦርቶዶክስ ብልጫው ምኑ ጋ ነው የሚለው ህብረት አለ፣ ከቅዱሳን ሱታፌ አለ፣ ከፍ ያለ በምንም በምን ልንተካው የማንችለው አማራጭም የሌለን ምስጢራትን መካፈል ማለት ከዚህ ሌላ ምን ሊኖረን ይችላል? ሪሊ የምንወደው ከሆነ ያንን ሰው ምናዝንለት የምንወደው ሰው እንዲህ ነውና እንዲህ ይገባዋል ካልን ይህንን ካልሰጠነው ንፉግ ነን እኛ። ይህንን ካልተሳተፍን ሪሊ ጠፍተናል ጠፍተናል። ስለዚህ ይህ ቨርቹዋል ዝም ብሎ በአየር ላይ ክርስቲያን ከመሆን መሬት ላይ አጥቢያ ቤተ ክርስቲያን ላይ ያንን እያደረጉ ይህንንም ደግሞ በሚገባው ልክ ባላንስ አድርጎ መጠቀም ይገባል ማለት ነው። መልካም መምህር ወደ ማገባደጃው ይሄድን ነው እና ምናልባት ያው ሶሻል ሚዲያ መጠቀምን እንደ መጥፎ ማናየውም፣ ጥሩ ብዙ ጥሩ ብዙ መልካም ነገሮች አሉት ንባቡም እንደዛው እና ምናልባት እንዴት አድርገን አቻችለን መሄድ እንችላለን? በተለይ ወጣትነት ላይ ትግስት የሚያስፈልግበት ጊዜ ነው። ይሄ የእሳትነት እድሜ ነው። ይህንን ይሄንን ሰዓት እንዴት አብቃክተን ከስጋችንም ከነብሳችንም ሁለቱንም በአንድ ላይ ማስኬ ማየት እንችላለን። ምናልባት የመጨረሻ ጥያቄ ሊሆን ይችላል። በጣም ሰፊ ነው። እንግዲህ የፕራዮሪቲ ጥያቄ አለብን። ለዚህ ነው እኮ። ነገር ግን አስቀድማችሁ መንግስቱን እናጸድቁን፣ እሺ ሌላው ሁሉ ይጨመርላችኋል ተብሎ ነው የተጻፈውና ማለት ይሄ መንፈሳዊ ህይወት ማለት አቻ ነው ከሌላው ጋር ሪሊ አቻ ነው የፕራዮሪቲ ጉዳይ እኮ ነው ከፍ ያለ ማለት በቃ ልንኖርለት የሚገባ እውነት አለንኛ። ስለዚህ በዚህ መመላለስ ለነገ የማይባል ነው፣ ሪሊ ከልባችን ማለት ነው ከልባችን። ምክንያቱም ዓለምን የሚያሸንፈው እምነታችሁ ነው ተብሎ ነው የተጻፈው። ዓለምን የሚያሸንፈው እምነታችሁ ነው ነው። እና የእምነት ጉዳይ የጽድቁንና መንግስቱን የመውረስ ጉዳይ ይሄ ሁለተኛ አይደለም፣ ሌላውን አስቀድመን ሁለተኛ አይደለም። የአማራጭም ጉዳይ አይደለም። ስለዚህ ይሄን ሪሊ አንደርስታንድ ማድረግ ማለት ነው። አንድ የንስሓ አባት ነበሩና አንድ ልጃቸው አለ እና ልጄ እባክህ ንስሓ ገባ ይሉታል ማለት ነው። እሺ አባቴ ንስሓ እገባለሁ እንደው የጀራ ጉዳይ ሆኖብኝ ነው ይላል ማለት ነው። ከዛም እሳቸው በጣም ትጉ አባት ስለነበሩ እንደው ልጄ እኮ እንደው ንሳ አባት ገባ የንሳ አባቱ ናቸው ንሳ ግባ እያሉት ነው እንደው ንሳ አባት ገባ እንደው ቃለ እግዚአብሔር እስኪ ስማ እባክህ እንደው ግድ የለም ቃለ እግዚአብሔር ስማ ይሉታል እንዴ እኔ አባ ግድ ነው እንዴ ቃለ እግዚአብሔር ማመስማ ግድ ነው እንደው የእንጀራ ጉዳይ ሆኖብኝ ነው ይላል ማለት ነው በቃ እሳቸውን በጣም ትጉ አባት ስለሆኑ ዝም አይሉትም ያው ይኮረኩሩታል። እና እንደው ንስሐ አባት ይገባ ቃል እግዚአብሔር ባትሰማ ልጄ፣ እንደው ስትወጣና ስትገባ ተሳለም፣ ቢያንስ እስኪ ተሳለም፣ ቤተ ክርስቲያን ተሳለም። እንዲ አባቴ፣ እሱማ በጣም ግድ ነው እንደው የእንጀራ ጉዳይ ሆነብኝ ነው ይላል ማለት ነው። እሳቸውም አሁንም በቃ እንደዚህ እንትን ሲሉ እሺ፣ ግድ የለም እሑድ እንኳን ክርስቲያኖች በሚሰበሰቡበት አንተ እንዴት ተለይተ ትጠፋለህ? እስኪ እሑድ እንኳን ና እና አስቀድስ ይሉታል ማለት እንዲህ አባ እሱማ ግድ ነው ግድ ነው አስቀድሳለሁ፣ ብሎ እሱ ስጋውን ደሙን አፍስሶልኝ እንዴ ነው ማላስቀድሰው? እንዴ የእንጀራ ጉዳይ ሆኖብኝ ነው ይላል ማለት ነው። እና ያው መቼ ሰው ውሎ ውሎ ከቤት ኖሮ ኖሮ ከመሬት እንደሚባለው ያርፋል ማለት ነው። እና አርፎ በስርዓት ተገንዞ ካህናት ጋር ይቀርባል። ያው አስክሬኑ ይጋደማል ካህናቱ ሊፈቱት ሲሉ የንስሐ ስሙ ያው የክርስትና ስሙ ይጠየቃል እና የክርስትና ስሙን ደግሞ የሚያውቁት የንስሐ አባታቸው የንስሐ አባቱ ማለት ነው። እና የንስሐ አባቱን የክርስትና ስሙን ሲጠይቁት የንስሐ አባቱ ምን ቢሏቸው ጥሩ ነው? በጣም ተናደው ምን ብላችሁ ትፈቱታላችሁ? የእንጀራ ጉዳይ ብላችሁ ፍቱት ይላሉ ማለት ነው። እዚህ ድረስ ትብለናል ማለት ነው። ይህ በጣም በጣም አስተማሪ ነገር ነው። ትንሽ ሳቅ ይፈጥራል። ትዚህ ልሻል አይደለም በጉ ጠፍቶ ከዘጠና ዘጠኝ በጎቹ መሀል አንደኛው በግ ጠፋ። ና ሪሊ ይሄ በግ የጠፋው እንዴ ነው ሲባል ማለት እንዴት ከዘጠና ዘጠኙ በጎች ውስጥ ይሄ በግ ተለይቶ ጠፋ። በጣም እኮ የሚገርም ጥያቄ እኮ ነው። እንዴ ቢያንስ እንዴት በጎቹን አያይም እንዴት ተለይቶ ጠፋ? የማየት ችግር አለብን ማለት ነው። በጣም በጣም የሚገርም ነው። እና ሪሊ የሚቀድሱ የሚያስቀድሱ፣ የሚቆርቡ ንሳ የማይገቡ ሰዎች ሳናይ ቀርተን ነው እንደ በጉ የጠፋ ነው። በጣም እኮ መጠየቅ አለበት። የሚቆርቡ እያየን እንዴት እንጠፋለን? ማየትን ታያላችሁ አታስተውሉም የሚለው ቃል ነው እና የማየት ጉዳይ ያበግ የጠፋው ስላላየ ነው። እረኛውን ስላላየ ነው። በጎቹን ስላላየ ነው። በጣም መጠየቅ አለብን እኛ ሥሪሊ እናያለን ወይ ቤተ ክርስቲያንን እያየን ነው ወይ የሚለው መሰረታዊ ጥያቄ ነው። ያ በግ እሺ፣ አይ ግን ጆሮ እንዴት እንዴት አልሰማም የእረኛውን ድምፅ እንዴት አልሰማም? ታውቂያለሽ፣ ህብራውያን በህብራውያን ባህል እረኛ ፊት ፊት ነው የሚሄደው፣ በጎቹ ከኋላ ይከተላሉ። እና እረኛው ድምፅ ብቻ ያሰማል፣ በጎቹ ከኋላ ይከተላሉ። የእረኛቸውን ድምፅ ያውቃሉ ማለት ነው። ስለዚህ ይከተሉታል። ይሄ በግ እንዲጠፋ ከዘጠና ዘ የመስማት ችግር አለበት ማለት ነው አይደል? ጆሮ ያለው መስማትን ይስማ ይላል መጽሐፍ። ሳንሰማ ቀርተን ነው። ንስሐ ግቡ ትላለች ቤተ ክርስቲያን ያለማቋረጥ። ስለዚህ ሪሊ እንሰማለን ወይ ቤተ ክርስቲያናችንን እየሰማን ነው ወይ የሚለው ጥያቄ በጣም መጠየቅ መቻል አለበት። እንደ በጉ እንዳንጠፋ ማለት ነው። ያ በግ እሺ አያይ አይስማ እንዴት የቀኑ መምሸት አያይም? ቀኑ ሲመሽ እንዴት አይደነግጥም? ተለይቼ የጠፋው እንዴት አይልም? ምናልባት ሳርሳሩን እያየ እየበላ ቢዚ ሆኖ ይሆን? ልክ እንደ እንጀራ ጉዳይ እንዳለው ቢዚ ሆኖ ይሆን ሳርሳሩን እያየ በሬ ሆይ ሳርሳሩን አይተ ገደሉን ሳታይ እንደተባለው ማለት ቅርት ብሎ እንደቀረው በሬ ማለት እና ሳርሳሩን ለምለሙን ውሃ ውሃውን እያየ ያ በግ በስስት ማለት ነው። አልቅም። የዓለም ጉዳይ ታውቃላችሁ፣ እናውቃለን፣ አይሞላም። ሞልቶ አይሞላም እንደ እግዚአብሔር ካልባረከው ማለት ነው። ስለዚህ የፕራዮሪቲ አስቀድማችሁ መንግስቱን እና ጽድቁን፣ እሺ፣ ሌላ ሁሉ ይጨመርላችኋል እንደተባለው አስቀድመን ምንሰጠው በምንም ልንተካው የማንችል ሕይወት አለ ነገሮቹን ሁሉ መለካት ካለባቸውም ከዚህ ከእግዚአብሔር ቃል ነው ማለት ነው። ስለዚህ ባላንስ ማድረግ ይገባል። ከፍ ያለውን ከፍ ላለው ነገር መስጠት ይገባል። እንደዛ ሲሆን ሁሉም ይሰምራል ማለት ነው። ሁሉም ይሰምራል በስጋም በነፍስም እጅግ እጅግ እጅግ ምናተርፍበት ይሆናል ማለት ነው። በጣም አመሰግናለሁ መምህር አክብረህን ስለመጣ። ምናልባት በመጨረሻ ለወጣቱ የምታስተላልፈው መልእክት ካለ እድሉ ልስጥህ። አዎ እንግዲህ ወጣትነት እጅግ የሚገባ ነው። ለዚህ ነው ዓለምን የሚያሸንፈው እምነታችሁ ነው ተብሎ እንደተጻፈው ትክክለኛ መፍትሔ ያለው እውነተኛ መፍትሔ ያለው እዚህ ቤት ነው እዚህ ቤት ነው፣ ምንም ጥያቄ የለውም። አሁን ዓለሙ ግራ ተጋብቷል፣ በጣም ግራ ተጋብቷል። መፍትሔ የሚለው ነገር መፍትሔ የሆነለት አይደለም። ትክክለኛው መፍትሔ ያለው እዚች ቤት ነው፣ ትክክለኛ መዳን፣ ትክክለኛ ሁሉ ነገር ማለት ነው ያለው እዚህ ቤት ነው። እና ልክ ፊሊጶስ ናትናኤልን እንደጠራው ማለት ነው እና እንዳለው እንደጋበዘው፣ እንደዚህ ነው መሆን ያለብን። እንደዚህ ነው ከናዝሬት መልካም ሰው ይወጣል አለ ናትናኤል፣ መተ ያለው ፊሊጶስ ማለት ነው። እንደዚህ ኢንቫይት ልናደርግ ይገባ እኛ መጀመሪያ መኖር ከኖርን በኋላ ሌሎቹን ጓደኞቻችንን አደለ ባልንጀሮቻችንን ሪሊ የምንወዳቸው ከሆነ ፍቅር ስለሚያገብረን ያ ሰው እኮ ስለሚገባው ነው። አይ ስፒክ ዘ ትሩዝ በት ኢን ላቭ እንዳለው ፋዘር ቶማ ሰው እኮ እውነቱን እነግርሃለሁ፣ ግን በፍቅር ነው ምነግርህ። ስለሚገባህ እኮ ነው። ላማልህ አይደለም ወይ፣ የሆነ ነገር ቡቄ ልሰጠህ አይደለም። ለሰው የሚገባው ይሄ ስለሆነ ናባክህ ብሎ ፊልጶስ ናትናኤል እንደጋበዘው መተይ እንዳለው እኛም ሪሊ በዛ ሕይወት እየኖርን ሌሎቹን ደግሞ የመጋበዝ ጉዳይ ማለት ነው። ለዚህ ነው ክርስትና መቀበል ነው፣ መቀበል ብቻ አይደለም መጠበቅ አለው፣ መጠበቅ ብቻ አይደለም መስጠት ደግሞ አለው። ይሄ ነው ኦርቶዶክሳዊነት ስለዚህ ልክ የቀመሽውን ነገር ሰው እንዲቀም ሰው እንደምትወጂው ማለት ነው፣ የመጋበዝ ጉዳይም አለው። ስለዚህ ክርስትና ኦርቶዶክሳዊነት ያንን የመቀበል የተቀበልነውን የመጠበቅ የጠበቅነውን ደግሞ እንደገና ደግሞ የመጋበዝ የመጥራት የማሳተፍ ልክ እንደ ፊልጶስ ናትናኤልን መተን እይ እንዳለው ማለት ነው። እንደዛ ልንሆን ይገባል ለማለት ነው። አመሰግናለሁ። መምር ክብረት ይስጥልኝ። እንግዲህ በሰማነው ሰምንተን ደግሞ ከፍሬያቸው ታውቋቸዋላችሁ እንደተባለው እነሆ ሰላሳም ስልሳም መቶም ያማረ ፍሬ እንድናፈራ አምላከ ቅዱሳን እግዚአብሔር ሁላችንንም ይርዳን ሰምቶ ከመጥፋት ያው ይጠብቀን። ለማለት ነው። አመሰግናለሁ። ክብረት ይስጥልኝ። እኔም አመሰግናለሁ። በጣም የተከበራችሁ ተመልካቾቻችን የዛሬው መርሃ ግብራችን ይህንን ይመስል ነበር። ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ። በነሱ ታገኙናላችሁ። የዩትዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ መረጃዎቻችን ለወዳጅ ዘመድ እንድታጋሩ በእግዚአብሔር ስም ጥሪ እናቀርባለን። የፌስቡክ አካውንታችንንም ፎሎ እያደረጋችሁ መረጃዎችን እንድታጋሩ ጥሪ እያቀረብን እኛ ኮዲዋ አበቃን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሐ ግብሮች ይቀጥላሉ። በያላችሁበት መልካም ሳምንት እንዲሆን እንመኛለን።